አስበው በምስ ያሰጠው ኧረ የታምራት ሙዚቃ እንዴት ነው? ባለፈው ላይ ብላይ ብሩኬ ከፍቶ ማለት ነው ብዙ ችኮች ሲያለቃቅሱ ሰምቶ፣ ዛሬም ደግሞ በቲክቶክ እንዴ ለአራት አይነፋም፣ ለአራት እንዴ ጎን ቁጭ አድርገህ ማለት ነው እንዴ ኧረ አይነፋም፣ አይነፋም ሙዚቃው ጋ እምቢ አልሽ እንጂ ያኔ ስለምንሽ በሄድስ በወርድስ በቡታ ጭራ ምድር ወዴት ሳገኝሽ አረፈታ ነው ቤተሰብ ሰላም ጤና ይስጥልን እንዴት ናችሁ ደና ናችሁ አለው ደና ነኝ እግዚአብሔር መስገደኛ ውድ ቤተሰቦች በቲክቶክ እና በኢንስታግራም ከቻሳ ብለዋል ሀይሚና ብሩኬ ብሩኬ በኢንስታግራም ሀይሚ በቲክቶክ የታምራት ሙዚቃ እያለቀቀሰችላችሁ ይዛላችሁ መታለች የምታለቃቀሰው እሷ አይደለችም ከኋላ ያሉት ሁለቱ ናቸው ሁለቱ ከፊት ያሉት ደግሞ አጽናኞች ናቸው። ጋይስ አጽናኞች ናቸው። ከኋላ ያሉት አለቃቃሾች ናቸው። ሶ ሄኖክ አለ፣ ማን ነበር ስሙ? ቤካም አለ፣ ማን ነበር ስሙ? ስሙ ጠፋኝ። አንድ ሰው ረስተዋል። ሳምሪን ማለት ነው፣ ሳምሪን ረስታችኋል። ቤካ ስላለ ነው ለይታችሁ ይዛችሁ የመጣችሁት ወይስ እንዴት ነው ነገሩ? አልገባኝም አልገባኝም፣ ቤተሰቦች እንዴ መላ የታመጣችሁ እንዴ ገና ከሆኑ እና ለማንኛውም፣ ደስ የሚል ሙዚቃ ነበር። ፈታ ዘና እያሉ ነው ብቻ። ኧረ ወይኔ በሳ ገደላችሁኝ። ከኋላ ያሉትን ያው እስካላወቅን ድረስ ያው ፍጼም ሳምሬን አልጋ ቤት ይዘው ገብቶ ፕራንክ ሲያረጋት ነበር። ያው በዚህ መንገድ የማይታሰብ ነገር ነው ምክንያቱም ፍጼ የቡቡ ወንድም ስለሆነ፣ ሳምሪ የብሩክ እህት ስለሆነች አይታሰብም ማለት ነው። ሲቀጥል ትናንትና ሄኒ ትናንት ሄኒ ያቀፋ ሴት ማናት? መችስ፣ ቡታጅራ እኮ ካለ ሴት ማቀፍና ካለ ሌላ ነገር ምንም አዲስ ነገር የለም ማለት ነው። በቃ ሴት ነው በየቦታ ስቲፍ ሴት ማቀፍ፣ ሴት ማምጣት፣ ሴት መውሰድ፣ ሌላ ምንም አዲስ ነገር የላቸውም ቡታጅራዎች ማለት ነው። እና ጠዋት ላይ የሰራሁላችሁን ቪዲዮ ደግሞ አክሴፕት አድርጋችሁታል፣ ግማሾቻችሁ፣ ግማሾቻችሁ ደግሞ ሀይሚና ብሩኬ እያላቸው ትበሻሸቃላችሁ፣ ይመስለኛል አላችሁ እንዴ። አንዱ መልስ ሲሰጥ አንቺ መልስ ሰጫለሽ እንዴ? እነሱ ማን ስለሆኑ ቲክቶክ ስላላቸው አይደል እንዴ? ጽፈው ፖስት ያደረጉት ፖስት ስላደረጉኝ ያን ደግሞ በቻናላችን መናገር ያለብን ነገር ተናገርን እንዴ? ሀይሚና ብሩኬ እኮ እናቴ ጋዜጠኛ በዙሪያቸው ነው ያለው። የማዳም ቅመሞች እንለያለን፣ እንለያለን፣ ይሄ እናታርጉ፣ ይሄ እናታርጉ እያልን ያደረስ ናቸው። ኦ ማይ ጋድ አንቺ ነሽ ወይ እንዳትሉኝ፣ በኋላ ማለት ነው እና ይሄን አታርጉ፣ በዚህ ውጡ፣ በዚህ ግቡ፣ እናትሽን አምጪ፣ አባትሽን አምጪ፣ ቤተሰብሽን ምናምን እያላቸው ይሄው አስተዋውቀች፣ አስተዋውቀች ይሄው ተመልሳ ወደ አዲስ አበባ ባይዘው። ይሄ ሲሄዱ የነበረበት ቪዲዮ ይመስለኛል፣ ሲሄዱ መሰለኛ ነው አላቅም ግን ማለት ነው። ሳምሬንና ፍጼን ለምንድን እንደተዋቸው ብንል ምን ትላላችሁ ጋይስ? ሳምሬ ቡታጅራ ባልሆነች እኔ ጸሎቴ ነው። ብታጀራ እንዳትሆን ነው እንፈልገው። ምክንያቱም አብራቸው እንድትሰራ ማለት ነው። ብቻችሁን ስትሆኑ ዩቱብ አትሰሩም፣ ትሰንፋላችሁ። ሰው እኛ በሽሽቅነት ይዘን ሳይሆን በሃይሚና በብሩኬ ላይ የሚመጣ ነገር ስናይ እንናገራለን። ወተን ሞላ ዝም ብሩኬ ሃይሚ ጋር ሲጣላ ሀይሚ ከብሩ ጋር ስትጣላ ብቻ አይደለም ቪዲዮ የምንሰራው ጀስት፣ እኛ አንድ አመት ሞላን ከነሱ ጋራ ማለት ነው። ሲወጡ እንወጣለን፣ ሲወርዱ እንወርዳለን፣ ሲተኙ እንተኛለን፣ ሲነሱ እንነሳለን፣ ሲሳሳሙ እንሳሳማለን፣ ሳይሳሳሙ ኖርማል ነን። ኦኬ፣ እንደዛ ነው ነገሩ። ከማን ጋር ነው የምትሳሳሚ እንዳትሉኝ ደግሞ ማለት ነው ከስልኬ ጋ ነ ከስልኬ ጋ ነው ከስልኬ ጋ ጋር ከካሜራ ጋር እንዴ፣ ምን ግዴታ ከሰው ጋር መሆን አለበት? እን ስለዚህ፣ እኛ እንደዛ ያልን አንድ አመት ቆይተናል። ሶ በምናሀይሚ እና በብሩክ ላይ የሚመጣ ነገር ሀሳብ፣ አስተያየት እንሰጣለን። ብሽሽቅም አይደለም። አንዱ ለምሳሌ ትክክል ያልሆነ ሰው ካለ ካንዱ አንዱ የተሻለ ሀሳብ ይኖረዋል። ያንን ሀሳብ እንሰጣለን ማለት ለምሳሌ አሁን እኔ አሁን የማይገባኝ ነገር ሲኖር አወራለሁ። ኮመንት ስር ይገባኛል፣ ኮመንት ይነግሩኛል፣ ቤተሰቦች ማለት ነው። እነዛ ቤተሰቦች ደግሞ የጨረቃ ፋሚሊንን ቪዲዮ ያዩት ናቸው። አንዳንድ የማይገባቸው ልጆች ይኖራሉ። እኔም እኔ አይገባኝም። አሁን አንዳንድ ጊዜ ብዙ ጊዜ ቪዲዮ ተለቆ የማይገቡ ብዙ አሉ እና እነሱ እነሱን እርስ በራስ መግባባት ማለት ነው፣ እርስ በራሳቸው። ስለዚህ ሁሉም የተለያየ ሀሳብ አስተያየት ይኖረዋል እያንዳንዳችን በተረዳነው ልክ የራሳችንን ሀሳብ እንሰጣለን። ከዛ ደግሞ እኔ የሰጠሁት ሀሳብ ላይ እኔ ላይ ስተት ሊኖር ይችላል። ያንን የፈለገው ሰው ሀሳብ መስጠት ይችላል። እንደዛ እንደዛ እያልን አንድ ዓመት ሆኗል። ስለዚህ አስተያየት በምንሰጠው ነገር አውቃችሁ ነው እንደዚህ ነው ምናምን፣ አውቀንም ሆነ ምንም ሆነ እኛ ምንም አዲስ ነገር ሲመጣልን ሀሳብ እንሰጥበታለን። በቃ ቪዲዮ እንሰራበታለን። ለምሳሌ አሁን ዛሬ ኢንስታግራም ላይ ብሩኬ ቆንጆ ቆንጆ ፎቶ ፖስቷል። ነገር ግን የሀዘን ይመስላል ጥቁር ሆነ። በጣም ጥቁር ይወዳል ብሩክ፣ ግን ቀይ ስለሆነ ስለሚሄድበት ያለበት መሰለኝ ካሜራ ላይም ፎቶ ላይም ጥቁር ነገር ይሄዳል። ሰው ይሄ እንደዚህ ቆንጆ ነው ብለን እናወራለን። መጥፎ ሲሆን ደግሞ መጥፎ ነው ብለን እናወራለን። እንደዛ ነው ቤተሰቦች። ሌላ ምንም አዲስ ነገር የለውም። ቪዲዮ ላይም ትላንትና በተናገረው ነገር ለምን እንዲህ አላችሁ ብለን የተናገር ነው ሰር ትክክል ነን። ብታልፎ ችግር የለው እያንዳንዷን ነገር እያለቀቀማችሁ በስሙ በፎቶ ትፖስት አላችሁ እንደ ጥፋት ቆጥራችሁት ማለት ነው። ያው የነሱ አንድነታቸውን የሚያቅ ያውቃል፣ የማያውቅ ደግሞ ብዙ አለ። ለማያቁት ደግሞ እንዲያውቁት እየነገርናቸው ነው እኛ ማለት ነው። ስለዚህ ብዙ ቅር አይበላችሁ፣ ብዙ ቴንሽን አትሆኑ፣ እኛ በምንናገረው ነገር ማለት ነው። አንዳንድ ጊዜ የሆነ እንትን ትላላችሁ የሆነ ማለት ሰው ተናግሮ አናጋሪ ታደረጋላችሁ አንዳንዶቻችሁ ማለት ነው። ስለዚህ ምንም አዲስ ነገር የለውም ለማለት ፈልገን ነው። እና ፈታ ዘና እያላችሁ ዛሬ እንግዲህ አዲስ አበባ ገብተው ይሁን ወደ ቴዶ ይሁን አናቅም። ይሄ ግን ሲሄዱ የነበረ ይመስለኛል። ምክንያቱም ሳምሪንና ፍፄን ለማን ትተው ነው የሚመለሱት ብዬ አስባለሁ። ስለዚህ የተመለሱ አይመስለኝም። ግን ይሄ ሲሄዱ የነበረ ነው። የብሩክ ፎቶ መቼ እንደሆነ አላቅም። ለማንኛውም ብሩክ አምሮብሃል። እንዳትጠለፍ እንዳትጠለፍ፣ ከቅሞማ ውጪ ሌላ ሴት እንዳያይህ ሰምተሃል? ሰምታል ለማንኛውም ሜኑ ዲቪ ሰዎች ሲመቻቸው ፈታ ዘና በሉልኝ። አመሰግናለሁ። ይሄን ቻናል ላይክ፣ ሰብስክራይብ፣ ሼር እያደረጋቸው ቤተሰብ ሁኑ። ዘና ብቻ ዘና፣ ብሩክና ሃይሚ ጋ ዘና ብቻ ምንም አዲስ ነገር የለም። የፈለጋችሁትን ነገር የጠይቃችሁትን ነገር እያቀረቡ ነው። ቤተሰብ ቤተሰባላችሁ፣ ቤተሰብ ተዋወቁ። አባት እናት አላችሁ ተዋወቁ። ግማሾቻችሁ ነውር ነው። ባህላለፋችሁ፣ አካበዳችሁ፣ ዘለቃችሁ፣ ምንም በቃ አለቀ። ተዋወቁ እነሱ መኖሪያቸው አዲስ አበባ ነው። በቃ ሌላ ምንም አዲስ ነገር የለውም እና ይመቻችሁ። የኛ ውድ ቤተሰቦች ማለት ነው ጥሩ ጥሩ አመለካከት ያላችሁ ቤተሰቦች ስላላችሁ ለእናንተ ጥሩ ነገር እንመኛለን ማለት ነው። ከእናንተ ጋር አብረን እንጎዛለን። መልካም ነገር ደግሞ የማታስቡ መልካም ነገር ለማሰብ መሞከር ነው። ብሩክና ሀይሚ ወደፊት። የሙዚቃው ነገር ግን ያስቀኛል። ከጎኗ ቁጭ ብሎ ስለምንሽ እምቢ ብለሽ የዛን ጊዜ ቁጭ ብለሽ እያለ የታምራት ሙዚቃ ታሜ እኮ በሕይወት የለም። ምን አስባችሁ ነው? በሕይወት አለመኖር አንድ ያስለቅሰል። ሁለተኛ ነገር ደግሞ ልክ የታሜ ሙዚቃ ሲወጣ ስንተኛ ክፍል ነበርኩ? ባለፈው ተናግሬ፣ ለምሳሌ ስድስተኛ አምስተኛ እና በጣም የሚመስጥ ሙዚቃ ነው። ባይ ዘወይ ግን አሁን ልጁ እየሞዘቀው ነው። ልጁ ዱባይ ነው ያለው። ልጁ ዱባይ ይመጣል፣ ሌላ ቦታም ይሄዳል። የፍርቱና ጓደኛ ይመስለኛል። እሱ ማለት ነው። ከፍርቱና ጋር ብዙ ጊዜ አይዋለሁ። እኛ የዛን ጊዜ ለብሩኬ ለብሩኬ ስንል ስትሉ፣ ማለት ነው እኛ ደግሞ ብሩክ ወደ እሷ እንዳይጠጋ፣ እንዳይቀራረብ፣ ሀይሚ አለች። ሀይሚ መጠየቅ ፈርታ ኮኖ ብሩኬን ተወደዋለች፣ ታፈቅረዋለች፣ ግን ብሩኬ አልገባውም እያልን በዛን ሰዓት ለፋን ለፋን ለፋን። ዛሬ ይኸው እዚህ ላይ ያደረስ ናቸው። ዛሬ ደግሞ ዞር ብለው እንጂ የሀይሚ ጠላት ነሽ። ዞር ድሮ በሀይሚ ነበር የምትሰሪው። እና ጸባያችሁ ጸባዩን እንዲስተካከል ነው። ጸባዩን ካስተካከለ ካላስ በቃ አለቀ። እንዴ አሁን እኮ ትክክለኛ መስመር ላይ ነው ሁለቱም ያሉት ማለት ነው። ሁለቱም ማለት ነው። የዛን ሰዓት ብሩክ አያቅም ነበር ሀይሚ እንደምትወደው እንደምታፈቅረው አያቅም ነበር። እኔ ደግሞ ተረዳት እያልኩ ነበር ቪዲዮ ምሰራው ፍርቱና አትመጥንህም ትልቅ ሰው ናት ሰው። ሀይሚ ግን አብርሃነ ያለችው ተመጣጣኝ እድሜ ነው ያላችሁ። ሀይሚዬ በዛ ሰዓት ደግሞ በጣም አሳዛኝ ነበረች፣ እንዲህ እንዳሁን ተናጋሪ ያልነበረችም። አሁንም ብትናገርም ብራንክ ላይ ነው የምትናገረው። ሰ ያያ ነገሯ በጣም አንጀት ትበላ ነበረ። ደግሞ የእህቷን ልጅ ማለት ነው፣ የእህቷ ልጅ እሷን ትመስላለች። እንዲህ ጩጭ ዋ። ትላንትና ክርስት እንትኗን ስታከብር ነበር፣ ልደቷን። ባይ ዘ ወይ መለኛው የልጁን ልደት አከበረ፣ የልጁ ክርስትና አከበረ። ከዛ ደግሞ ኦ የሆነ ነገር ባለፈው ብሩክ ሲያከብር የእናትየዋ ልደት ነበረ። አሁን ደግሞ እንዴት ድግስ አይጠፋም ከነሱ ቤት እናንተ። ባንድ ወር ባንድ ወር ባንድ ወር የተወለደ ሰው አይጠፋም ከቤታቸው። እንዴት ነው ነገሩ? ብሩክን ሃይሚ ግን እንዴት ነው በደንብ አጣሩ፣ ዝምድና እንዳይኖራቸው እኔ እየፈራሁ ነው አሁን ላይ ጋሽዬም በቀደም በቡልጋ በዛ ሰፈር በዛ ሰፈር ሲላት ሙሽዬ አዎ አውቀዋለሁ፣ ያን ሰፈርማ ምናምን እና አለችና አደራ ዝምድና እንዳይኖራችሁ ቼካ አድርጉ። ፈራሁኝ እኔ። ምክንያቱም መለኛው ትናንትና ክርስትና ከበረ የልጁን። ከዛ ደሞ እሷ የልጅ ልጅ ነው ብላ እህትዬዋ፣ ትልቅ እህቷ አይታችኋል፣ ልጇን ይዛ መጣች። ባለፈው የብሩክ ልደት ሲባል ማሚዬ ልደቴ ነው ብላ መጣች። እንግዲህ የቀን አገጣጣሚ የቀና አገራጣ ቢን የሚባለው እና ለማንኛውም አንቺም ቆንጆ ነሽ፣ ለየት ተያለሽ አይሚ። ብሩኬም ለየት ያለ ቆንጆ ነው። ለማንኛውም ማጣሩ በመካከላችሁ የሆነ ነገር እንዳይኖር ዝም እንዳይኖር ቤተሰብ አያስብልም እና ጮጮዋን ሀይሚዬን ትመስላለች እያላችሁ በጣም ያሽከረከራችኋል ነው። አንድ ቀን አገናኝዋት እንግዲህ። አፏጋ ጋ ነገር ትመስላለች ትመስላለች አፏ ነገር እና ለማንኛውም እኔ ውድ ቤተሰቦች ፈታ ብሎ ይመቻችሁ ባይ